አሰላሙ አሌይኩም ራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ አልሐምዱሊላ። ዛሬ ደግሞ ይዤላችሁ የመጣሁት እስፕሪንግ ሮል አሰራር ብዬን ይዤላችሁ የመጣሁት ማለት ነው። እዚጋ ሽንኩርት አለኝ። እዚጋ ደግሞ ነጭ ሽንኩርት ወይም ቱም አለኝ። በዚህ እንትን እለዋለሁ ማለት ነው። ስጨምር አጥቅቄ ጨምረዋለሁ ማለት ነው። እዚጋ ካሮት አለኝ። እዚህ ጋር ደግሞ መልፎፍ ወይንም ጥቅል ጎመን የሚባለው በእኛ በተለምዶ ማለት ነው። እዚህ ጋር ደግሞ መጠቅለያው ኩቡዙ ወይንም ተውጭ የሚገዛው ማለት ነው። እሱ አለኝ ማለት ነው። አብራችሁኝ እስከ መጨረሻ ቆዩ። ወደ አሰራሩ እንሄድ። ይኸውላችሁ እንግዲህ ዘይቴ ሞቅ ሲል ሽንኩርቴን ጨምሬያለሁኝ ማለት ነው። እስከ መጨረሻው ተከታተሉኝ።

ትንሽ የምታረጉት ማእጅ ይችላለሁ። ይሄ ከውጭ የሚገዛዋል አይደለ? በቆሎ ምናምን የተለያዩ እንትኖች ሳብዚዎች፣ የተለያዩ ድብልቅልቅ ያላቸው ፈሶሊያ ምናምን እሱን ነው የጨመርኩት። በዚህ መልኩ ነው። በዚህ መልኩ እያደረግን አሁን ወደ መጠቅለሉ እንሄዳለን ማለት ነው። እስከ መጨረሻው ተከታተሎኝ እንዲሁም ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ውዶቼ። ላይክ ሼር ሰብስክራይብ ለምታደርጉኝ ከልብ አመሰግናለሁ። ያ ሁላችንም በየቤታችን የተለያየ እንሰራለን። እንግዲህ እኔ በቤት የምሰራውን ነው ማሳያችሁ ማለት ነው። እዚህ ፊንተን ውስጥ ሱፍራ ውስጥ ያደረግኩ እንዳይዘርቅብኝ ነው። ሳምቦሳውም መድረቅ የለበትም እንትንም ማነው ስፕሪንግሮርም ቢሆን መድረቅ የለበትም። በዚህ መልኩ ሽፍንፍን እያለ ነው እንትን ማለት መቀመጥ ያለበት ማለት ነው። ከደረቀ የሆነ እንትን ይላል፣ ይሰባበራል። ጥሩ ላይ መጣ ይችላል እና ለዛ ነው እላችኋለሁ ህጎቼ የረመዳን ሰዓት ያው ታውቁታላችሁ፣ ጊዜ የለም ቶሎ ቶሎ ነው የሚሰራው ነው። በዚህ መልኩ ነው ሊጡን እንደዚህ አድርጌ ነው ማስቀምጠው ነው። ይሄ ደግሞ የምጠቀሙ እንሰል ዱቄት ዱቄት እና ውሃ በጥብጭ ነው ማጣበቂያ የማደርገው ማለት ነው። ለማታውቁ ነው ለምታውቁ ያው ታውቁታላችሁ። ሁሉም ያው ወጥ የማይሰራ አዲስ ወደ አረብ ሀገር ለምትመጡ እህት እህቶቼ ከሽና ያው ማለት መግባት ይደርሳችሁና ግንግር ከሚላችሁ እንደዚህ ገባ ብላችሁ እያያችሁ መስራት ትችላላችሁ ማለት ነው። እንግዲህ ያው በዚህም መልኩ እያረግን ነው የምንጠቀልለው። ወደ መጨረሻው እየደረስን ነው። ይኸውላችሁ ይኸው በዚህ መልኩ ጠቅልለን አጠናቀናል ማለት ነው። እንግዲህ ያው አጠባበሱ ላይ ነው፣ በመጨረሻ እንገናኝ። እንዲሁም አበረታቱ፣ ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ። አመሰግናለሁ ስለተከታተላችሁኝ።